ለመናገር ብልህ ሴት እወዳለሁ፣ ግን ቆንጆም ሆና ብልህ ሴት አያለው ብዬ አስቤም አላውቅም። ብልህ መሆኔን በምን አወቅ? ብልህነት እኮ የሚደበቅ ነገር አይደለም። ልደብቀው ብትይም አትሽም። ለምሳሌ የእኛን እቃዎች ፈልገሽ ለመግዛት መምጣትሽ በራሱ ብልህነትሽን ያመለክታል። ግን እኮ እናንተን የመረጥኩት በአጋጣሚ እንጂ አስቢበት አልነበረም እንዳንተ አባባል ካየነው ደግሞ ብልህ ሳልሆን ሞኝ ነኝ ማለት ነው። ኦ ሞኝነት ራሱ የሚያምረው ባንቺ ላይ ሲሆን ነው። አመሰግናለሁ። ቆይ ምን ቢላት ነው እንዲህ የምትሽኮረ ምናምን? ይሄን እኮ ታምሪያለሽ ብሎ ዋሻት ነው። ታምሪያለሽ ካላት ማመች ዋሸ። እንዲያውም አታምሪም ቢላት ነው ውሻት የሚሆንበት። አንቺ ምኗን የሚያምረው በደንብ ያት እስኪ። በሜካፕ አይ ልኮ ነው ያለችው። በኋላ ግን ፊቷን ስትታጠብ አይቷት ድንጋጤው ነው ያቋቋመው። አቡኒ አንቺ ከሷ የበለጠ ሜካፕ ትጠቀሚያለሽ እኮ። ገባይ ፍቅረኛ እያላችሁ ፊትሽን ታጥበሽ አስደንግጠሽ ነበር ማለት ነው። አንቺ ከአንቺ በላይ ታምራለች እያልሽኝ ሳስበው ከኔ ራሱ ሳትበልጥ አትቀርም። ምን? አንቺም ከኔ በለጠ እንደምታምሪ ነው የምታስቢው? ካላመሽኝ ሳሚን ጠይቅ። ምን ያህል ቆንጆ እንደሆንኩና የቢሮ ቁንጅና ውድድር ቢዘጋጅ የመጀመሪያውን ተሰላፊ እኔ እንደሆንኩኝ ይነግርሻል። ምን? ሳሚ ከኔ በላይ ቆንጆ እንደሆንች ነግሮሻል ማለት ነው? አዎ። እንደ ተጣላችሁ አካባቢ በሆነ ነገር ተናድጄ ሳለቅስ ሳገኘኝ፣ እና ከያቡ አንቺ ስታለቅሽ ቆንጆ ነሽ ብሎኝ ሄደ። ቡጡ እኔ ሳሚ እውነቱን ስታለቅሽ አታምሪ። እውነቴን እኮ ነው የምልሽ። እውነት በጣም ተጫዋች ነህ። አሁንስ ታስቀጥሉ እንጂ ሳሚ ያን ያል የሚያስቅ ሰው ሆኖ፣ ሳሚ በጣም ኮራ ማስቀው ማጫ ታኪው ምንድን ያን የተናደድኩ ቀን ማታ ቀልድ ነግሮ ሲያስ ሲያስቀኝ ነበረ፣ ግን እኔ ምን እንደቀለደ አላስታውሰም። ጀል ቀልደ ተጅምሩ አይ ስድቦን ምን አመጣ? በፈለከኝ ሰዓት ብደውልልኝ ታገኘኛለህ። አይበለውና ሌሊትም ብደውል አገኝሻለሁ፣ አሳማኝ ምክንያት ካለ። ኦ በጣም አስተዋይ ሴት ነሽ። አልቀረባቸውም። አሁን በእነሱ ቤት ሮማንስ ስለሆናቸው በቃ ሳሚ አየሽ፣ በጣም ስለሚጸልኝ እንደዚች አይነት ደግና ቆንጅዬ ሴት አገኘ ማለት ነው።

እሷ ግን ከሳሚ ጋር የሚመጣጣው ነው ይመስልሻል? አዎ ይመስለኛል። ሳሚኮ ያን ያህል አስቀያሚ የሚባል ወንድ አይደለም። ደግሞ ወንድ ልጅ ከከርከሩ ከጉማሬ ከጉማሬ መለስ ካለ ምንም አይደለም። ታብያለሁ። አሁን ማን ስለሱ መልክ ጠየቀሽ? እኔ ያልኩሽ ልጅቷ ለሳሚ የምትገባ ይመስልሻል ወይ ነው ያልኩት? አልኩት። አዎ ልጅቷ እኮ ቆንጅዬ ናት። ምን ይወጣላታል? ደግሞ ሳሚ እሷን አገኘ ማለት ከአንቺ ጋር በመጣላቱ መጸጸቱን ያቆማል ማለት ነው። አንቺ የዋ ስለሆንሽ ነው እንጂ ልጅቷ ብዙ ነገር ያንሳታል። ምንም እንኳን ኔ ያልፈልግም ብዬ ብቶ በእኔ ምክንያት ግን አጉል ሰው ላይ እንዲወድቅ አልፈልግም። ከአንቺ ጋር ፍቅረኛ ያላችሁ ይወድቅ ነበር ማለት ነው። ክፊቱ ነበር አይደለም። ይጥለም ውይ፣ እስኪ ኔ ላወራበት። እኔ ያልኩሽ ልጅቷ ከሳሚ እውነተኛ ፍቅር አይደለም የምትፈልገው ታዲያ ከሳሚ ምን ልትፈልግ ትችላለች? ይኸውልሽ፣ ሄዱ አንዳንድ የሴቶች የሰው ልብ ለመስበር ብቻ ይመጣሉ። እሷም ልቡን ሰብረው መሄዱ አይቀርም። ልቡን እንዳትሰብረው ምን ማድረግ አለብን? ኤውልሽ የልጅቷን ህይወትና ፍላጎት በደንብ ማጣራት አለብን። ልክ ልትጋድለው ስትል በሮበር ግድ አድርገን እንዳስባት ደስ የሚል ታሪክ የሚሆን ይመስለኝ። አሁን ከአንቺ ጋር ተግባብቼ መስራትን ብናገር ማን ያምነኛል? ማን አይዞ፣ አትደንግጥ፣ እኔ ነኝ። መራሪዝ ድምጽ ነው የምታወጡ፣ የኮዳ አጠራር ነው። እስቲ አየሩን ተመልከተው፣ ደስ አይልም? ምኑ? እስቲ ያለውን ሰላም አዳምጡ። የአብስራና ኤድን ሳይኖሩ የቢሮው ሰላም አይሰማም። እኔ እንኳን የዚህን አላስጠሉኒም ነበር። እሺ፣ ብሬጤን አዳም፣ እሱን ተወና አንድ ነገር ላማክርህ ፈልጌ ነበር። ምንድን ነው? ስለኔ ምን ታስባለህ? ምን አስባለሁ? እሺ ጥያቄውን ላሻሽልልህ። የኔ ሲንግል መሆን አይረብሽም? ያ ማለት የኔ ሲንግል መሆን ሳይረብሸኝ እንዴት ነው የአንተ ሲንግልነት የሚረብሽኝ? ይቅርታ እኔ አንተ ሲንግልነት ሁሉ ጊዜ እንደረበሸኝ። ራስን ችለህ ብትረበሽ ጥሩ። እኔ ለራሴ አላንሱ። እኔ ግንብሬ ውስጥ ባዶነት ይታየኛል ቆይ ግን ከአብስራ ከአብ ጋር ብሬክፕ ማድረገኝ ታውቃለህ አይደል? ስሰማ ባያስ ደነግጠኝ በጣም ጎበዝ። የአብስራ ሲንግል መሆኗን ታውቃለህ አይደል? ታውቃለህ። አፈር ድሜ ያስበላ። የራስህ ጉዳይ፣ የራስህ ጉዳይ። ስማ፣ እኔ አዲስ ህይወት ልጀምር ነው። ለእኔ አስበህ ከሆነ አትጨነቅ። መልካም አዲስ አመት፣ አዲስ ህይወት ይሁንልህ። እኔን ተውኝ ሰውዬ ብሬ እስከ መቼ ነው በብቸኝነት የምትሰቃየው? ብታስብበት ይሻላል። ያው ዬ ደግሞ በጣም አሪፍ ልጅ ናት። ሰውዬ ተወኝ። ስራ ይነስራበት የራስ ጉዳይ ምን አገባኝ የሌላ አንተ ብዬ ነው አንተ። ቆይ ግን አዲስ ህይወት ልጀምር ነው ስል ከማን ጋር ነው ብለህ ለምንድን ነው ያልጠየከኝ? ይህ ከቀድሟ ልጅ ጋር ነው አይቻችሁ የለን አንተ የቀድሟ ልጅ አትበላት እሺ። ስም አላት። ሊዲያ ትባላለች። እኔ ምለው ብሬ ግን ከእሷ ጋር መሆኑ በምን አወቅ? ኮሪደር ላይ ስገለፍጥ አይቻተኝ ነው እንዴ? ስሙትል ሳቋ አያምርም። ሰው እንዴት እንደዚህ ያለ ማቋረጥ ይስቃል? ሳቋ እስካሁን ባይኔ ላይ አለ። ልክ እንደ ፏፏት እኮ ነው። ምስጥቅ እስኪ ዝም በለ እኔ፣ ዝም በለ እኔ። ምኔ ነው ያብስራ ነው የሚመስለው አልገባኝም። ምን አጠፋው እየነገርከኝ ነው? ያስቀናኛ አረ እኔ እያማከርኩ ነው። ድሮ ምን ነኝ ጥፋተኛ? ሲንግል ሰው ፊት የሚወራ ነገር አለማወቅ። ቆይ ቆይ ቆይ ቆይ ቆይ፣ ለያብ ስራ ተቆርቆሮ ነው የተናደድከው? አንተ ሰውዬ ጤና የለም እንዴ ዛሬ? አንተ ገና ለገና ከያብ ሥራ ጋር ላጣብሳችሁ በመሞከር ለእሷ አግዘ ሰደብከኝ። ነገ ስትጣበሱ ታስወግደኛለህ። አንተ ሰውዬ ጤና የለም እንዴ ዛሬ? ታስወግደኛለህ፣ አንተ ታስወግደኛለህ፣ ታስወግደኛለህ። ማሚ ጥለናቸው ስለጠፋን ብሬና እናደር ነው። ውይ ብሬ አትናደድ፣ ይቅርታ። ኧረ አልተናደድኩም፣ ወግ ነው ሲዳሩ ማልቀስ ነው አሉ። ደግሞ ማን ነው የሚያገባው ከኛም? አለ አይመስለኝም። ወግ ነው አሉ። ይደራሉ ይላለቅሳሉ ነው ያለ። ደግሞ ከመካከላችን የሚያለቅስ የለም። አንቺ ማን ጠየቀሽ ደግሞ? አንቺ ቀን ይመች፣ ይገባሻል ቅኔ ነው እንዴ? ቅኔ ነው እንዴ? ቆይ ለመጨረሻ ጊዜ ያለቀሰችው ያቡናት። ወግ ነው፣ ይደራሉ ያለቅሳሉ። ቡጡኒ ልታገቢ ነው እንዴ? አንቺን ያሳደገሽን ሰው ግን ታዘብኩት። ለምን? አያቴ እኮ ናት። እራስ ቀልድ ነው ኦ፣ እኔ ከትልቅ ሰው ጋር መጣላት አልወድም። ምንድን ነው ያልኩህን? አሰብክበት? ምንም አስብ አልፈልግም። አንተ ሰውዬ ተወኝ። እስቲ ተመልከታት፣ ምን ይወጣላታል? አልያትም። ተወኝ። እኔ ሀሳብ ገብቶኛል፣ አዲስ ህይወት ለመጀመር ድፍረታተ ምክንያት እየፈለግህ ነው። ድሮም ሲንግሎ ሲያስብላቸው አትወዱ ስፍራ ስሜቱን አውቀዋለሁ። አንተም እንደሌሎች ወንዶች አትጎዳኝም። እኔ እኮ ሳሚን አይደለሁም። ደግሞ አንቺን ለጎዳው ዋጋ ይከፍላል። እውነት ሳሚን ትበቀልልኛል? አዎ ብቻ ፊት ለፊት እስክንገናኝ ድረስ ነው የምጠብቀው። ውይ ታድዬ፣ ፈጣሪ አንተን ስለሰጠኝ አመሰግኗለሁ። ግን እኔ ለፍቅር ሳትዋሽ ንገሪ፣ ሳሚ ምንም አይናፍቅሽም? ማ? እኔ? አረ፣ ይናፍቀኝ። ፈጣሪ ሳሚን ያስተዋውቀኝ አንተን ሊሰጠኝ ስላሰበ ነው። ድምፅ አይሰማሽም? አረ፣ ምንም ድምፅ የለም። ስራ ነው የምትሰሩት? እንደዚህ ባገኛችሁበት ቦታ ለምትጋደሙት። ይቅርታ ሻይ ሰዓቴን ከመውጣ ናፕ ላርግበት ብዬ ነው። ሰውዬ፣ ናፕ ማረግ ከፈለግ ከቢሮ ውጭ መሆን አለበት። ዱካክን ሌሎች ሰራተኞች ላይ አታዛምድ። ዱካካ ጊዜ ላለማባከን ነው ያልወጣሁት። በቃ ሁለተኛ አይደገም። አሁን በአንተ ቤት ጊዜህን አትርፈሃል። ጊዜህን ማዳን ከፈለግ ከነጭራሹ መተኛ ታቁም።

እኔ ግን አለቃ ስታይ የሆነ ኃጢአት እየሰራው መላክ ያየኝ ነው የሚመስለኝ። ቃላትሽን አስተካኪ መሆን ያለበት አለቃ ስታይ የሆነ ጽድቅ እየሰራው ሰይጣን እያየኝ ነው የሚመስለኝ ነው መሆን ያለበት። ድረስ ሴት ይዞ መምጣት ምን ይሉታል? ውድኔ ፍቅረኛሞች እያላችሁ እኮ አንቺንም ቢሮ ይዞሽ ይመጣ ነበር። ኤደን፣ እኔ እዚህ ስለምሰራ ነው ቢሮ አብረን የምንመጣው እንጂ እንደሱ ህቁል ለማለት አይደለም። ቆይ ሳሚ፣ የስራ ባልደረቦች ግን መቼ ነው የምታስተዋውቀኝ? ውይ፣ ቢሮ ውስጥ ማን አለ ብለሽ ነው? ባይሆን ሲመጡ አስተዋውቅሻለሁ እነ ማለ እነሱ ስለኔ እየነገራት ነው። ድሮም ሊረሳኝ እንዳልቻለ ግልጽ ነው። ማለቱ ግን ሊገለል ነው የሚመስለው። እንደኔ እንግዲህ ብታስቢበት ይሻላል። እምቢ ካልሽ ግን አስተዋውቅሻለሁ። የዱር አራዊት እኮ የምታስጎበኘኝ ነው የሚመስለው። በያቸው አንተም አታብዛው። በልና አስተዋውቀኝ። ስራ እንዴት ነው? ጥሩ ነው። ሳሚ ተዋውቋት፣ ሊዲያ ትባላለች። ያብ ስራ እባላለሁ። እዚህ ቢሮ ውስጥ ከማንም ያልተናነሰ የስራ ድርሻ አለኝ። ኤደን እባላለሁ የሳሚ ጓደኛ ነኝ የአቢ ደግሞ የአብዬ ደግሞ እንደ እናታችን ነው የምናያት በቃ ታላቃችን ናት በእርግጥ በእድሜም ታላቃችን ናት አዎ እዚህ ከምታያቸው አሻንጉሊቶች በሙሉ የተሻለ ማስተዋል ስላለኝ እንደ ታላቅ እህታቸው ነው የሚያዩኝ ወይኔ ደስ ስትሉ ቀናሁባችሁ እኔም ታላቅ እህት ቢኖረኝ ብዬ እመኝ ነበረ ብታዩ የሆነ ውሳኔ ሰውስን እሳሳታለሁ እና የሚመክረኝ ሰው ቢኖር ምናልባት ስተት መቀነስ እችል ነበረ። አይዞሽ፣ እሺ ከፈለግሽ እኔ እንደ ታላቅ እህትሽ ሆኜ ልሻለሁ። እውነትሽን ነው። እውነት አትመኛት፣ የአቡ ሆዴባ ሰው ሰው ስታይ የማልቀስ ባህሪ ያላት ሆደ ቡቡ ናት። ለምክር አትሆንም። እውነቱን ነው፣ ለሰዎች በጣም አብዝቼ ይጨነቃለሁ። አንቺ ከፈቀድሽልኝ ግን ከእንግዲህ እህትሽ ሆናለሁ። የፈለግሽውን ነገር ልታማክሪኝ ትቻያለሽ። እኔ ባለፈው ለማክሪስ ስመጣ ጊዜ የለኝም ስራ ላይ ነኝ አላልሽ። ዝማትያትም ደግሞ ዛሬ ያቡ ስራ አለባት። በነገራችን ላይ ሊዲዬ የመጣችሁ ልትተዋወቃችሁ ነው ሂዱ። እኔ እኮ አንቺን አልችልም ያልኩሽ ባለፈው ነው እንጂ ዛሬ እችላለሁ። ፈጣሪ ይወደኛል። በህይወቴ ትልቅ ውሳኔ ልወስን ስል አንቺን ላከልኝ። ጊዜ ካለሽ እናወራ ደስ ይለኛል። ሊዱዬ እዚህ መስሪያ ቤት በማስተዋል ሁላችንም ስለምትበልጠን የስራ ጫና አለባት፣ ለወሬ ጊዜ የላት። ችግር የለውም። ከሁሉ በፊት ሰው ይቀድማል። ስራው ይደርሳል፣ ማውራት እንችላለን። እህቴ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ አብስራ፣ እንግዲህ አደራ። መቼም ትላልቅ ሰዎች ለን የምታወሪውን ነገር አልነግርሽም። ለምን ካፌ ሄደን አናወራ? በጣም ነው። ለምን ለምን ካፌ ትሄዳላችሁ? እዚሁ አትጫወቱ? እኔ የፈለጋችሁትን ነገር እላችሁ መምጣት እችላለሁ። ከፈለጋችሁም ቡናም አፈላላችኋለሁ። ውይ ማሪ፣ ቶሎ ቶሎ እኮ ስለምናፍቀው ነው። ቶሎ እንመጣለንሽ። ካልተሳሳትኩ አንተ ነበር ታስተዋውቀን ያመጣታል አንቺም ምን ላይ ቅኔ ተቀኘሽ? አቲ ወደዛ፣ አቲ መሬቱን፣ አቲ እንዴት ብዬ እንደምጀምር ግራ ነው የገባኝ። ከፈለግሹ መጀመር ትችያለሽ፣ ግን አሁን እያሰብሽ ስላለው ነገር ንገሪኝ። ይኸውልሽ ምን መሰለሽ፣ አንድ ሰው ተዋውቄ ነበረ። በደንብ ባንግባባም የሆነ የምመኘው አይነት ሰው ይመስለኛል። ሊዱ በይመስለኛል፣ ፍቅር የለም። ስለዚህ ሰውየውን በደንብ ልታውቂው ይገባል። እሺ፣ በቃ ልንገርሽ፣ ሰውየው ሳሚ ነው። ከተዋወቅን ጀምሮ በቃ ልቤ እየወድደው ይመስለኛል። ሳሚ ነው? አዎ ሳሚዬ፣ የሆነ የምመኘው አይነት ወንድ ነው። ይኸውልሽ ሳሚን በደንብ አውቀዋለሁ የስራ ባልደረባዬ ነው። ያ ማለት ግን ለሱ ማዳላት አልፈልግም። እኔ አንቺ ጥሩ ሰው ላይ እንድትወድቂ ነው የምፈልገው። እና ሳሚ ጥሩ ሰው አይደለም እያልሽ ነው? ሳይሆን እስኪ ስለ ሳሚ ንገሪ። ከተዋወቃችሁ ስንት ጊዜ ሆናችሁ? ከተዋወቅን ሁለት ቀን አልፎናል። እና በሶስት ቀን ነው ፍቅር ያዘሽ? የእኔ ቆንጆ፣ አንቺ በጣም ልበ ምስኪን ነሽ። አዎ የዋ ልብ ነው ያለኝ። ልቤ ለፍቅር ቶሎ ይሸነፋል። ጥሩ የመሰለኝን ወንድ ካገኘው ልቤ ለፍቅር ብዙ ክፍት ቦታ አለው። ውይ በእውነት ትልቅ ልብ አለሽ። እስኪ ስለ ሳም የምታውቂውን ንገሪ። በጣም ብዙ ነገር ነው የማውቀው። ለምሳሌ እናንተ መስሪያ ቤት እንደሚሰራ አውቃለሁ ይኸውልሽ ልጅዬ፣ ሳሚኛ መሥሪያ ቤት እንደሚሰራ ተራ መንገደኛ የሚያውቃል። አንቺ ብቻ ምታቂ ሚስጥር አይደለም። እሺ እሺ፣ በቃ ልንገርሽ። እሺ ኤክሱ ልቡን ሰብራው እንደሄደች ያውቃል። ወይኔ! ይህን እኮ ለማንም እንዳትናገር ሚስጥር ነው ብሎ የነበረ። እሺ እውነትሽ ነው። ልቤን ሰብሯለች ብሎሻል? አዎ እንደውም አንቺን እስካገኝ ድረስ ልቤ የሚጠገን አይመስለኝም ነበር ብሎ ነበር። ሌላስ? ሌላስ? ምን አለሽ? አዎ ሌላ ሊያያት ሁላ እንደማይፈልግ ነግሮኛል። ቢያገኛት እራሱ የሚገላት ነው የሚመስለኝ። ማለት አሁን የዚህን ያሉ ይጠላታል ማለት ነው? በጣም ነው የሚጠላት። እኔን የሚወደኝን ያክል እሷን በጣም ነው የሚጠላት። እሺ፣ አሁን ጨንቆኛል፣ ምከሪኝ። እሺ፣ ይኸውልሽ የምመክርሽን በደንብ አዳምጪ። እኔ ምክር መድገም አልወድም። እሺ። ብቻ አንቺ ምከሪ። እሺ አንድ ሰዓት አለፋቸው እኮ ያቡኒ። ከኔ ጋር ሄደን አምስት ደቂቃ ሳይሞላልክ ቁጭ እንዳለን ማውራት ስንጀምር ኔኒ ድብላ ታስነሳኛለች። ከእሷ ጋር ግን አንድ ሰዓት ሙሉ ቆዩ። ቆይ፣ ምን የሚያውሩት ነገር አለና ነውና እስካሁን ድረስ የቆዩት? ከኔ ጋር ግን ስለ አንተ እያወራን ነበር። ምን ቆየው? ምን? ከእሷ ጋር ስለ እኔ ይሁንና የምታወራው እገላታለሁ። እኔ የምለው ስለ እኔ ታወራላችሁ ማለት ነው አዋ ቀለል እናወራለን እንዲያውም ስለ አንተ ካላወራን ሰዓቱ አይሄድልንም ለዚህ ነው ቀን በቀን ኪሎ የሚዋዥቀው እንዶ ስጋዬን እንኳን ቦጫጭቃችሁ ጨርሳችሁታል አጥንቴን እንኳን ተውልኝ አይ ቡጡኒ ስለ ስጋህ አልነገረችኝም ስለ ግፊትህ ግን ነግራኛል ግን ኤዱ ሳትደብቂ ሳትደብቂ ነገሪ ያቡ እኔን በማጣቷ ተጎርታለች አይደል? አልመሰለኝም። ማለቴ እንቅልፍ አይወስደኝም ምግብ አይበላልኝም ምናምን ስትል አልሰማትም። እንዲያውም በዚህ ወር ሁለት ኪሎ ጨምር ያለው እያለች ነበረ። ምን እየሰራችሁ ነው? ብሬ ሳምፕል ለማሳየት ወጥቶ ነው የአብስራ ግን እንጃ። የሻይ ሰዓት በላ እስካሁን ድረስ አልተመለሰች። እሷን አይቻታለሁ፣ ከከስተመር ጋር ናት። እናንተ አፍ ለአፍ ገጥማችሁ ምን እየሰራችሁ ነው ነው ያልኩት። ስለ ስራ እያወራን ነው። ታዲያ አፍ ለአፍ ገጥሞ ማውራቱ ምን ይሉታል? ለጤናችሁም ጥሩ አይደለም። ስንት በትንፋሽ የሚተላለፍ በሽታ አለ። እንደ ወጣት አይደላችሁ እንዴ? ተጠንቀቁ እንጂ ያን ያህል እኮ አፍ ለአፍ በሚባል ደረጃ አልተገጣጠምንም። አትመልስልኝ። ሰዓታችሁን በወሬ ስለምትገሉት ነው ስራውን በአግባቡ የማይሰራው። አሁን ወደ ቦታ ተመለስ፣ ቦትራፋ ሁላ። አለቃ ፊት ምንም አልተናገርኩኝም አይደለ? አይዞሽ፣ ምንም ነገር አልተናገርሽም። ተሳካልኝ ማለት ነው። ምንም አይነት ጥፋት ላለማጥፋት አለቃ ፊት ጸጥ፣ ዝም ብለ ማለት ወስኛለ። ለሁላችንም ደህንነት ሲባል ጥሩ ውሳኔ ወስነሻል፣ እኔ ቆንጆ። እኔ እኮ ልደውልላቸው አልደውልላቸው እያልኩኝ የመጣችሁት እንኳን አልደወልክልኝ ለማንሳት አይመቸኝም ነበር። ውድ ልትሄጂ ነው? ስራ አለብኝ። ቆይ ልሸኝሻ። አያስፈልግም። ቆይ ደካማ አድርገህ ነው እንደየምታስበኝ? አይ እንደዛ አድርጌ ማሰቤ ሳይሆን እንደዛ ካላሰብክ አንተም ወደ ስራ እኔም ወደ መሄድበት እሄዳለሁ። የኔ ቆንጆ ነገርሽ ታስብ ይናቃለ። ለማንኛውም አቋሚ ላሳውቀሽ ብዬ ነው። እንዳትናገሪ አንቺ። አቤት ልጅቷን ምን ብለሻት ነው እንዲህ ክፉ ያደረግሻት? ምንም ያው፣ የታላቅነትነቴ ነው ያወራዋት። እቺን የመሰለች ልጅ በአንቺ ምክንያት ልጣትና እኔን ነው አያደርገኝ። ምን ልታደርግ ነው አንቺ? እንዳሳይሽ አትገፋፊኝ። እስኪ ወንድ አሳየኝ። እየሰማሽ ነው አይደል? ምን እንደሚል ይኸው። ታናግርኛለሽ ብዬ አልነበረ እንደውም ከዚህ በኋላ በህይወቴ ጣልቃ እንድትገቢ አልፈልግም። ሰምተሽኛል? አንቺም የራስሽን ህይወት ኑር፣ እኔም የራሴን ሕይወት እኖራለሁ። አልቀረብም ደግሞ ደህና ህይወት እንዳለው ሰው የራስሽን ህይወት ኑሪ። ስላታፍራ አንቺ! አንተ! አንቺ! ይ ሳሚ፣ ምን ተፈጠረ? ይልዛችሁ እኮ ይሰማል። አንተም ለእሷ ልትደረብላት ነው? አይ ነገሩን ነው። ሄርሜላ ግን እንዴት እስካሁን አልሰማችንም? ሄርሜላ እዚህ እያለች ነው እንደዚህ የምንጮሁት? ተሳስተን የዚህ ቤተሰቦች ግን የጤናችሁ ጉዳይ እያሳሰበኝ ነው። አሁንስ የእብድ ሐኪም የሆንኩ እየመሰለኝ ነው። ውጡልኝ! ውጡልኝ! ውጡ! ምናልባት ፈጣሪ ጸሎታችንን ከሰማን ብይኮን። ተድላ ግን መግዛት መፈልገውን ኤርፎን ነው ያደረገችው። ምን የሆነ ነገር ሆና ነው እንጂ እኔን ስልክ ታነሳ ነበር ሄሎ ሊዱዬ እንዴ ነሽ ምሰይት ነሽ በቃ ልክ ስራ እንደጨረስኩ መጣለሁ እሺ ባይ